የትንሣኤው ብርሃን ከጌታችን ኢየሱስ ክርስቶስ መካነ መቃብር በድንቅ ታምር የሚወጣ የማይዳሰስ ረቂቅ የማይያዝ በተለያየ ኅብረ መልክ የሚታይ አስደናቂ እሳት ነው። የእስልምና መሪዎች ይህን የትንሣኤውን ብርሃን የማውጣት ሥርዓትን ለማስቆም የተለያዩ ጥረቶችን ቢያደርጉም የተቀደሰው እሳት ነብልባል እንደ መብረቅ በድንገት ከመቃብን እየወጣ ይታይ ነበር። የትንሣኤውን ብርሃን በልዩ ጥበቃ እናም በልዩ አውሮፕላን በረራ ቅድስት ሀገር ኢየሩሳሌም ወደ ሀገራቸው ወስደው በዚያ ላለው ህዝባቸው የትንሣኤውን ብርሃን ያበስራሉ። ረዳተ ብርሃን ትንሣኤ በሰሞነ ቅዱስ በየሰዓቱ በሚደርሰው የጸሎት ሥርዓት ማጠናቀቂያ ላይ ጌታችን አምላካችን ሯርቶ ይቅር እንዲለን ልመናችንን ተቀብሎ ለዚህ ለፋሲካው እንዲያበቃን የትንሣኤውን ብርሃን በፍጹም ደስታ እንዲያሳየን ጸልዩ፣ እንዲሁም ነዋ በግዑ በሚለው የማሰናበቻ ጸሎት ቡራኬ ላይም ይችን ሰሞን በሰላምና በፍቅር አንድነት በደህና አስፈጽመን ክብርት የምትሆን የትንሣኤ ብርሃን በፍጹም ደስታ አሳየን ተብሎ ሳምንቱ ሙሉ የትንሣኤው ብርሃን እንዲያሳየን ሲጸለይ ይሰነበታል። በዚህች ዕለት በቅድስት አገር ኢየሩሳሌም በየዓመቱ በበዓለ ትንሣኤ ዋዜማ ቅዳሜ ስለሚፈጸመው ርደተ ብርሃን ትንሣኤ ኢትዮጵያውያን አበው ርደተ ብርሃን ስለነበራችሁ ሱታፌ ስለ አስደናቂው የትንሣኤ ብርሃን አወጣጠርና በተለያዩ አካላት ስለተሰጠው ምስክርነት እንመለከታለን። የትንሣኤው ብርሃን ከጌታችን ኢየሱስ ክርስቶስ መካነ መቃብር በድንቅ ታምር፣ የሚወጣ የማይዳሰስ ረቂቅ የማይያዝ፣ በተለያየ ኅብረ መልክ የሚታይ አስደናቂ እሳት ነው። ይህ ብርሃን የሚወጣው በዓመት አንድ ጊዜ ብቻ በሕማማት ዕለት ቅዳሜት። ነው። ይህችን ቅዳሜት ዕለት ብርሃን የሚያሰኛትም ይህ ታምራዊ የትንሣኤ ብርሃን እሳት መውረድ ነው። ይህ ብርሃን ጨለማ የማያሸንፈው በሰው እጅ ያልተፈጠረና በልማድ ከሚታወቀው እሳት የተለየ የጌታችን የኢየሱስ ክርስቶስ የትንሣኤው መገለጫ ነው። በጥንት ቤተ ክርስቲያን በበዓለ ፋሲካ የትንሣኤው ብርሃን የሚወጣበቸው በምሽት ነው። ነገር ግን በዘመነ ቆስጠንጢኖስ የትንሣኤው ብርሃን የሚወጣው ሥርዓት በዕለተ ቀዳሚት ቀን እንዲሆን ተወስኗል። ይህ የትንሣኤ መገለጫ የሆነው ብርሃን በተመለከተ የተለያዩ ጸሐፊዎች ብዙ ጽፈዋል። በሀገራችን በአስራ አራተኛው ክፍለ ዘመን ማብቂያ ላይ እንዲሁም በአስራ አምስተኛው ክፍለ ዘመን መጀመሪያ ላይ የተጻፉ መጽሐፍት ስለ አስደናቂ የትንሳኤ ብርሃን አወጣጥ ይናገራሉ። ለምሳሌ ሊቁ አባ ጊዮርጊስ ዘጋ ስጫ በመጽሐፈ ሚስጢር፣ አጼ ዘር ያዕቆብ በመጽሐፈ ብርሃን እንዲሁም በእመቤታችን ቅድስት ድንግል ማርያም የታምር መጽሐፍ ተጽፎ ይገኛል። በአስራ ዘጠነኛው ክፍለ ዘመን ደግሞ በቅድስት ሀገር ኢየሩሳሌም የሚኖሩ አበው ስለ ብርሃን ምስክርነታቸውን አስቀምጠዋል። ሊቁ አባ ጊዮርጊስ ለትንሣኤው ብርሃን መውረድ የጻፉት ምስክርነት ሊቁ አባ ጊዮርጊስ በጌታ ኢየሱስ ክርስቶስ በዓለ ልደት በሚነበበው ድርሳኑ የትንሣኤው ብርሃን በኢትዮጵያውያን አባቶች እጅ ብቻ ይወርድ እንደነበረ ሲናገር እንዲህ ብሏል። ኢትዮጵያውያን ከፍጹም ልቅሶ ጋር ጌታችን ኢየሱስ ክርስቶስ በተቀበረበት ስፍራ በጎልጎታ ይማልላሉ። ከዚያም የነበሩ ምስክር የሆኑ አሉ። ከትንሣኤ በፊት በዋዜማው ይቺ የህማማት ቀዳሚ ሰንበት ናት። በጎለጎታ ስፍራ የክርስቲያን ጉባኤ ይደረጋል። በየወገናቸው መብራት ይሰቅላሉ። በመጀመሪያም የሮም ሰዎች መለካውያን ይዞራሉ። ሲዞሩም ብርሃን አይገለጥም። የኢትዮጵያ፣ የግብፅ፣ የሶሪያና የአርመን ካህናት ይዞራሉ። ከእነርሱ ጋር ኢትዮጵያውያን ከሌለ በመብራቶቻቸው ውስጥ ብርሃን አይታይም። ከእነርሱ ጋር ኢትዮጵያውያን ቢኖር በኢትዮጵያዊ መብራት ላይ ካልሆነ በቀር ብርሃን አይቀመጥም። በየዓመቱም ከሃዲዎች ወደ ሌላ ስፍራ ቢያዘዋውሩት እንኳን እግዚአብሔር ፊት ይከተለዋል፣ በእርሱ ላይ የሚበራው መብራት ይታያል። ኢትዮጵያውያን መንገደኞች በጠፉበት ጊዜ ግብጻዊያን ወደ አንድ ኢትዮጵያዊ መቃብር ሄደው አጥንቶቻቸውን አውጥተው በልብሶቻቸው ቋጥረው የጌታችን መቃብር ይዞራሉ። በዚህ ጊዜ የመብራቱ ብርሃን በቀንዲሉ ላይ ይታያል። አጼ ዘርዓ ያዕቆብ ስለ ትንሳኤ ብርሃን መውረድ የጻፉት ምስክርነት። አጼ ዘርዓ ያዕቆብ በመጽሐፈ ብርሃን ስለ ኢትዮጵያውን ሃይማኖት በተናገሩበት አንቀጽ ከሮም ከጽር፣ ከቁስጥንጥንያ ሰዎች ያገኙትን መረጃ ምስክር በማድረግ በጌታችን ኢየሱስ ክርስቶስ መካነ መቃብር ላይ ለኢትዮጵያውያን የሚደረገውን ታላቅ ተአምር በተመለከተ እንዲህ ብለዋል። የጌታችን መቃብር በሚገኝበት ኢየሩሳሌም ውስጥ ታላቅ ተአምር እንደሚደረግላቸው ኢትዮጵያውያን የምንነግራችሁን ስሙ። የፋሲካ ዋዜማ በሆነው ታላቋ ሰንበት በየአመቱ የሰባት መናብርት ህዝበ ክርስቲያን ሁሉ በዚያ ይሰበሰባሉ። ሰባት ሻማዎች ይሰቀናሉ። በኢየሩሳሌም የሚገኝ የግብፁ ሱልጣንሁም በቤቶቹ የሚነደውን እሳት እንዲያጠፉና የጌታችን መቃብር የሚገኘውን ቦታ በር እንዲዘጉ ያዛል። በመጀመሪያው ሰባት መናብርት ሶስት ጊዜ ይዞራሉ። የሻማውን መብራት ከመቅረዛቸው አይወርድም። ከዚያ የጌታችን መቃብር የሚጠብቁ እስላሞች ሰባቱን ሻማዎች ያስወግዷቸዋል። ከኋላቸው ከማርቆስ መንበር የሆኑ የኢትዮጵያውያን ሰዎች ሦስት ጊዜ ይዞራሉ። በዚህም ጊዜ መንፈስ ቅዱስ በአምሳለ እርግብ ይወርዳል፣ ለሁሉም ይታያል። ከዚያም የጌታችን መቃብር በሚገኝበት የጣሪያ መስኮት ይገባል። በዚያ ጊዜ መዓዛው እጅግ ያማረ ሽታ ይወርዳል። ከማርቆስ መንበር በሆኑት ሃይማኖታቸው በቀና ድጋግ የኢትዮጵያ ሰዎች ላይ ብርሃን ይወርዳል። ይህ ለኢትዮጵያ ሰዎች የሚወርደው ብርሃን ክርስቲያኖች በሰውነታቸው ላይ በሚያደርጉበት ጊዜ ለአንድ ሰዓት ያህል አያቃጥልም። ይህ ነገር ሐሰት አይደለም እውነትና የተረጋገጠ ነው እንጂ። እስላሞችና በኢየሩሳሌም የሚሰበሰቡ ሌሎች ክርስቲያኖች ይህን ብርሃን ያያሉ። ከእነርሱ ወደ እኛ የሚመጡን ታምሩን በግልጽ እንዳዩ ይነግሩናል። ከተለያዩ ሀገራት ወደ ኢየሩሳሌም የሚሄዱ የሃይማኖት ተጓዦች በሌሎች ነገሮች አይስማሙም፤ የየራሳቸው የመሰላቸውን ይናገራሉ እንጂ በጌታችን መቃብር ላይ በኢትዮጵያውያን ስለሚወርደው ብርሃን እውነተኛነት ግን ሁሉም ይስማማሉ በማለት ጽፏል። ይህ አፄ ዘርዓ ያዕቆብ ስለ ርደተ ብርሃን የጻፉት ምስክርነት ዛሬ በተለያዩ አካላት ከሚሰጠው ምስክርነት ጋር ተመሳሳይነት አለው። ይሁን እንጂ ብዙዎች የዘመናችን ጸሐፊዎች ኢትዮጵያውያን ብርደተ ብርሃን ላይ ስለነበራቸው ተሳትፎ ዝምታ መርጠዋል። ይህም በምን ምክንያት እንደሆነ በግልጽ ለመናገር ያስቸግራል። ስለ ትንሣኤ ብርሃን መውረድ የተለያዩ ጸሐፊዎች የሰጡት ምስክርነት፣ ምስራቃውያን በቅድስት አገር ኢየሩሳሌም በየዓመቱ በሰሞን ሕማማት ዕለት ቅዳሜት በጌታችን ኢየሱስ ክርስቶስ መካነ መቃብር የሚወርደውን የትንሣኤ ብርሃን ተአምራዊ ቅዱስ እሳት ይሉታል። የተለያዩ ተመራማሪዎች ይህንን ቅዱስ እሳት በየዓመቱ የሚወጣው በተአምር ነው ወይስ ሰው ሰራሽ ነው? በማለት ብዙ ምርምር አድርገዋል። ይህ የተቀደሰው እሳት የትንሣኤው ብርሃን በምዕራባውያን ዘንድ አይታወቅም። በምሥራቃውያን አብያተ ክርስቲያን ዘንድ ግን የእግዚአብሔር ስጦታና የትንሣኤው ምልክት ተደርጎ ይታያል። በርዕሰ ጉዳዩ ላይ ጥናት ያደረጉ ተመራማሪዎች በጌታችን ኢየሱስ ክርስቶስ የመግነዝ ጨርቅ ላይ ታተሙ የሚታየው የጌታችን የኢየሱስ ክርስቶስ መልክና ይህ የተቀደሰው ሰዓት ያላቸው አንድነትና ኅብረትን ያረጋግጠዋል። ጻድቃን ዮሴፍና ኒቆዲሞስ በጌታችን ኢየሱስ ክርስቶስ ሥጋ በዕለተ አርብ የገነዙት በፍታ በ1350 ዎቹ ዓ ም በፈረንሳይ ውስጥ ተገኝቷል። ይህ በመግነዙ ጨርቅ ላይ የሚታየው የጌታችን ኢየሱስ ክርስቶስ መልክ ብርሃናዊ ስዕል ገጽ አልነበረውም። በመቃብሩ ላይ የሚገኘው ድንጋይ ለማጥናት የበተደረገ ጥናትም በርካታ ምርምር መሣሪያዎች በታላቅ ንዝረት መዛባት ደርሶባቸዋል። በጥናታቸው መደምደሚያ በመግነዙ ጨርቅ ላይ የሚታየው የጌታቸው የኢየሱስ ክርስቶስ መልክ እና በተቀደሰው ሰዓት ትንሣኤ ብርሃን መካከል ጥብቅ ቅሩኝነት መኖሩም ተናግረዋል። በመግነዙ ላይ የሚታየው የጌታች የኢየሱስ ክርስቶስ መልክ በተቀደሰው ሰዓት አማካኝነት የታተመ እንደሆነም ተመራማሪዎች አረጋግጠዋል። የእስልምና መሪዎች ይህን የትንሣኤውን ብርሃን የማውጣት ስርዓትን ለማስቆም የተለያዩ ጥረቶችን ቢያደርጉም የተቀደሰው ሰዓት ነበልባል እንደ መብረቅ በድንገት ከመቃበን እየወጣ ይታይ ነበር። የጌታችን የኢየሱስ ክርስቶስ መካነ መቃብር የሚገኝበት የትንሣኤው ቤተ ክርስቲያን ይዞታ በግሪኮች እንዲሁም በሮማውያን ተመልሶ በግሪኮች የባለቤትነት ይዞታ ስር ገብቷል። ይህ የጌታችን መካነ መቃብር በሮማውያን እጅ በነበረበት ጊዜ በባለ ትንሣኤ ዋዜማ ቅዳሜ የተቀደሰው እሳት የትንሳኤው ብርሃን መብራት ሳይበራ በመቅረቱ ሮማውያን ቤተ መቅደሱ ለግሪኮች ለቀው ወጥተዋል። በዚህ ጊዜ ያዕቆባውያን፣ አርሜናውያን ወደ መካነ መቃብሩ ገብተው ለረዥም ጊዜ ሲጸሉ ቆይተው ቤተ መቅደሱ በብርሃን ተሞልቷል። ሮማውያን የተቀደሰው እሳት መውጣት ሲሰሙ በፍጥነት ወደ ቤተ መቅደሱ ተመልሰዋል። ከዚያም ጊዜ ጀምሮ ይህ የተቀደሰው እሳት የትንሳኤው ብርሃን የማውጣት ሥራ ለረዥም ዘመን በግሪኮች ሲመራ ቆይቷል። ግሪኮች ይህንን ሥርዓት መብራት የጀመሩት ከ1118 ዓመተ ምሕረት በኋላ ነው። ከአስራ ሁለተኛው ክፍለ ዘመን አስቀድሞ የትንሣኤ ብርሃን ሲወጣ የመድህን ክርስቶስ መካነ መቃብር በቃላት ሊገለጥ በማይችል አስደናቂ ሰማያዊ ቀለም ባለው መብራት ይሞላ ነበር። ይህ መብራት ተለኩሶ በዚያ ለነበረ ሕዝብ ሁሉ ይታደል ነበር። በሌላ በኩል የሮም ቤተ ክርስቲያን መነኮሳት ይህ የተቀደሰው ሰዓት የትንሣዩ መብራት የሐሰት እንጂ አማናዊ ተግባር አይደለም፣ በማለት ይከራከሩ ነበር። ክርክራቸው ተአምር ከሆነ ስለምን ረጅም ሰዓት ይጸለያል? ሕዝቡ ስለምን ይጠብቃል? በመካነ መቃብሩ የሚጸለዩ ጸሎት በሁሉም አብያተ ክርስቲያናት ለምን አይታወቅም? የሚል ነበር። ይህ የሮማውያን ክርክር በትንሣኤ ብርሃን በተቀደሰው ሰዓት ተአማኒነት ላይ ጥርጣሬ መፍጠር ባይችልም የሉትራውያን ድጋፍ ማግኘት ግን አስችሎታል። የተንሳዩ ብርሃን የተቀደሰውን ሰዓት የማውጣት ሥርዓት በግሪካውያን በዘመናችን የተንሳዩ ብርሃን የተቀደሰውን ሰዓት የማውጣት ሥርዓት የሚፈጽሙት በኢየሩሳሌም በሚገኙ በግሪክ ቤተክርስቲያን ሊቀጳጳስ ነው። ሊቀጳጳሱ የተቀደሰውን ብርሃን ለማውጣት ወደ መካነ መቃብሩ ከመግባቱ አስቀድሞ በመቃብሩ አጠገብ በክፍሉ ውስጥ መብራት ለማብራት የሚያስችል ዘይት፣ ክብሪት ወይም ማንኛውም ሰዓት ሊያቀጣጥል የሚችል ነገር አለመኖሩን ለማረጋገጥ የጸጥታ ሰራተኞች ገብተው ይፈትሻሉ። ከዚያም ሊቀ ካህኑ ወደ መካነ መቃብሩ 33 ጧፍን ይዞ ብቻውን ገብቶ የትንሳኤ መብራት እስኪወጣ ድረስ ጸሎትን ያደርሳል። ሕዝቡም በውጭ ሆኖ ኪራይ ላይ ሱ አቤቱ ይቅር በለን በማለት ይጸልያሉ። በጸሎቱ መካከልም የተቀደሰው ሰዓት የተለያዩ ሕብረ ቀለም ይዞ እንደ መብረቅ ብልጭታ እየተሳበና እንደ ነፋስ ረቂቅ የፉጨት ድምፅ እያሰማ በመቃብሩ ዙሪያ መታየት ይጀምራል። ታምራዊ የተቀደሰው እሳት በድንገት ሲወጣ ሊቀጳጳሱ የያዛቸውን ጧፎች በሰማያዊ ቅዱስ እሳት ተለኩሰው ይበራሉ። በዚህ ጊዜ ሊቀጳጳሱ በመካኑ መቃብሩ ሰግዶ ታምራዊ የትንሳኤ ብርሃን ይዞ ሲወጣ የቤተክርስቲያኑ ደውሎች የትንሳኤ ምስራች ድምጽ ለማሰማት ይደውላሉ። በዚያ የተሰበሰበው የትንሳኤ መብራት የሚጠብቁ ሌሎች አብያተ ክርስቲያናት አባቶች ከሊቀጳጳሱ እጅ መብራታቸውን እየለኮሱ ወደ አብያተ መቅደሳቸው ይጓዛሉ። ግሪካውያን፣ ሩሲያውያን፣ አርመናውያን፣ ዩክሬናውያን፣ ጆርጂያውያን፣ ሩማንያውያን፣ ፖላንዳውያን፣ ሌሎች የምሥራቅ አብያተ ክርስቲያናት ይህን የተቀደሰውን ሰዓት የትንሣኤውን ብርሃን በልዩ ጥበቃ እናም በልዩ አውሮፕላን በረራ ከቅድስት አገር ኢየሩሳሌም ወደ ሀገራቸው ወስደው በዚያ ላለው ሕዝባቸው የትንሣኤውን ብርሃን ያበስራሉ። ይህ የተቀደሰው ሰዓት ለመጀመሪያው አስራ አምስት ደቂቃዎች ምንም አይነት የማቃጠል ስሜት ሳይፈጠር በዙሪያ ያሉ አማንያን ፊታቸውን እጆቻቸውን ያጥባል። የተቀደሰው ሰዓት በወጣበት ዕለት በመካነ መቃብሮ አጠገብ ልዩ የሚመስጥ ማዛ የሚሸቱ ሰዎችም አሉ። በዚያ የሚታየው ነገር ሁሉ ያለ እምነት መረዳት ያስቸግራል። ብዙዎች በዓይናቸው ለማረጋገጥ እርግጠኛ መሆናቸውን እስኪጠራጠሩ ድረስ በተቀደሰው ሰዓት ይደነቃሉ። በግሪክና በሩሲያ ቤተ ክርስቲያናት በትንሣኤው ሌሊት የሚያበረውን መብራት ጧፍ ወይም ሻማውን የሚያመጣው ሕዝብ ነው። ሊቀጳጳሱ የክርስቶስን ትንሣኤ ሙታንን በማለት እያወጁ ብርሃኑን ውሰዱ እያሉ በህዝቡ እጅ ያለውን ጧፍ ያበራሉ፣ ብርሃኑን ያካፍላሉ። ይህ ባለ ትንሣኤው መብራት የሚወጣው የሚበራው ከአንድ የጧፍ መብራት ነው። ይህ የትንሣኤ መብራት የሚወጣው ጳጳሱ ወይም የገዳሙ ወይም የደብሩ መምህር ናቸው። ይህ ትንሣኤ መብራት እንደ ተርታ መብራት ማንም ሰው ተነስቶ አይለኩሰውም፣ ወይም አስቀድሞ ሲበራ ከነበረ መብራት ላይ አይለኮስም። ለእመቤታችን ቅድስት ድንግል ማርያም ታላቅ ፍቅር የነበራቸው የማለት ጽጌ ደራሲ አባ ጽጌ ማርያም ይህንን በተመለከተም ማርያም ሆይ የልጅሽ በድንግልና መወለዱን ከሙታን መነሣቱንና ወደ ሰማይ ማድረጉን ሰምቶ የማያምን ተአምሮም ሳይ ከንቱ የሚናገር ሰው በየአመቱ በመካነ መቃብሩ የሚወርደውን ብርሃን ገብቶ ይመልከት በማለት እንደተናገሩት የትንሣኤው ርደት ብርሃን ለማየት አይተው ለማመን የሚሹ ቢኖሩ ሄደው ያረጋግጡ ዘንድ ልዑል እግዚአብሔር እርዳቸው። ከትንሣኤው ብርሃን ከሚወጣው ሰዓት አምላካችን ጌታችን ኢየሱስ ክርስቶስ የትንሣኤው በረከት ተካፋዮች ያድርገን። አሜን።